የቻሉ ዕቃዎቻቸውን እንደነገሩ ሸክፈው ረሃብ ከጸናባት ከተማ የጥይት ድምፅ የሞት ሽታ ካጠላባት ጋዛ ነፍሳቸውን ለማትረፍ በጥድፍ ያለቀው ሲወጡ ለተመለከተ የጦርነት ዳፋን ለመመስከር ሕያው ምስክር ከጋዛ ነዋሪዎች በላይ ከየት ሊመጣ ይችላል ያስብላል። አንዳንዶቹ ችግር ባጎሳቆለው ገጻቸው የለበሱት እራፊ ጨርቅ የነተበባቸው ለእግራቸው እንኳን ጫማን በቅጡ ያላጠለቁ ናቸው። እስካሁን ዘጠና በመቶ የሚሆነው የጋዛ ከተማ ነዋሪ በዚህ ሁኔታ ነፍሱ ለማትረፍ የሚላስ የሚቀመስ ፍለጋ በየዕለቱ ትግል ከሆነበት የጦርነት ቀጠና እግሬ አውጪኝ ብሎ ተሰዷል። የእስራኤል መከላከያ ሚኒስቴር ትላንት የመጨረሻ ነው ባለው መግለጫው ሁሉም የከተማዋ ነዋሪ ጋዛን ለቆ እንዲወጣ ቀጭን ትዕዛዝ እንደተለመደው ቢያስተላልፍም አሁንም ግን በመቶ ሺዎች የሚቆጠሩ ነዋሪዎች በዛች የፈረሰች ከተማ ተቀምጠው ነገ የሚሆነውን ይጠባበቃሉ። በዚህ ውጥረት መካከል በአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰኞ ይፋ የተደረገው አዲሱ ያልተጠበቀው የጋዛ የተኩስ አቁም እቅድ በዚያ ያለውን እሳት ያበርዳል ተብሎ ተስፋ ተጥሎበታል። የኳታሩ ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ከአልጀዚራ ጋር ባደረጉት ቆይታ የኔታንያሁን ድጋፍ ያገኘውን እቅድ ለሐማስ መድረሱን አረጋግጠዋል። ምንም እንኳን በአተገባበር ረገድ ውስንነት ይታይበታል ተብሎ እየተተቸ የሚገኘው አዲሱ ሰነድ በጋዛ ሰርጥ ያለው የደም መፋሰስ እንዲቆም እድል የሚሰጥ በመሆኑ በርካቶች ተስማምተውበታል። ዋናው ነጥብ በጋዛ ያሉ ነዋሪ ጉዳይ ነው ያሉት የኳታሩ መሪ ባለፈው ወር እስራኤል በሐማስ መሪዎች ላይ በዶሃ ባደረሰችው ጥቃት የሀገራቸው ሰው መሞቱን ተከትሎ ኔታንያሁ የጠየቁትን ይቅርታ መቀበላቸውን ባስታወቁበት ንግግራቸው ይህ እንዳይደገም ግን እስራኤል በሰጠችው የደህንነት ዋስትና ደስ መሰኘታቸውን አልሸሸጉም። የእስራኤል ጦር ጋዛን ሙሉ ለሙሉ ለቆ እንዲወጣና ሐማስ ትጥቅ እንዲፈታ የሚገልጸው እቅዱ ጦርነቱን ለማቆምና ለጋዛ ነዋሪዎች ያለምንም ገደብ የሰብዓዊ እርዳታ ለማድረስ የሚረዳ በመሆኑ በርካታ ሀገራት ድጋፍ ተችሮታል። በቱርክና በኳታር ፊት አውራሪነት ተግባራዊ እንቅስቃሴ የተጀመረው የትራምፕ አዲሱ የሰላም ሀሳብ ሁሉንም እስረኞች በሰባ ሁለት ሰዓታት ውስጥ እንዲፈቱ የሚጠይቅና ለሐማስ ተዋጊዎችም ምሕረት በመስጠት በአካባቢው ዓለም አቀፍ ኃይል እንዲሰፍር የሚጠይቅ ነው። ነገር ግን አሁንም የኳታሩ ጠቅላይ ሚኒስትር እንደሚሉት የፍልስጤም አስተዳደር በጋዛ የሚኖረውን ሚና በተመለከተ ግልጽ ባልሆኑ ጉዳዮች ላይ መነጋገር ይፈልጋል። እቅዱ የእስራኤል ጦር መቼ ጋዛ ለቆ እንደሚወጣ በግልጽ ያላስቀመጠ በመሆኑ በሐማስ ዘንድ ተቀባይነት ላይኖረው ይችላል ሲል አንድ የሐማስ ከፍተኛ ባለስልጣንን አናግሮ ቢቢሲ መረጃውን አጋርተዋል። ባለሥልጣኑ ሐማስ ትጥቅ መፍታትንና ዓለም አቀፍ ኃይል በስፍራው ማሰማራት የሚሉ ነጥቦችን ላይቀበላቸው እንደሚችል ግምታቸውን ሰጥተዋል። የኳታሩ የውጭ ጉዳይ ሚኒስቴር ዋይት ሀውስ ያቀረበውን ምክር ሀሳብ ኃላፊነት በተሞላበት ሁኔታ እየተመለከተው መሆኑን አስታውቋል። እስራኤል በስምምነቱ መ ታጋቾችን ከተቀበለች በኋላ በቅርቡ በዶሃ ላይ እንዳደረሰችው ድንገተኛ ጥቃት በሐማስ ታጣቂዎች ላይ ልታደርስ ትችል ይሆናል የሚለው ስጋት ግን እንደቀጠለ ነው። የሰላም እቅዱ የጋዛ ነዋሪዎችን በከተማቸው እንዲቆዩ ያደርጋል የተባለ ሲሆን የበርካታ ሀገራት ድጋፍ ለተቸረው የፍልስጤማውያን ራስን በራስ የማስተዳደር የሀገርነት እውቅና መንገድ ሊከፍት ይችላል ሲሉ በርካቶች ተስፋ ሰንቀዋል። ለሐማስ በጣት ከሚቆጠሩ ቀናት ያነሰ ጊዜ በሰጠው በዚህ የሰላም ሀሳብ ዙሪያ እስካሁን ከቡድኑ የተሰማ ይፋዊ ምላሽ ባይኖርም ዶናልድ ትራምፕ ግን የምንጠብቀው አንድ ፍርሜ ያለ ይህንን ለራሳቸው ጥቅም ሲሉ ያደርጉታል፣ ካልሆነ ግን ዋጋ ይከፍላሉ ሲሉ ለሃማስ ከዚህ ውጭ ሌላ መንገድ አለመኖሩን ተናግረዋል። ሁለት ዓመታትን ሊደፍን ጥቂት ቀናት ብቻ በቀሩት የመካከለኛው ምስራቅ ደም መፋሰስ ረሃብና ስደት መቋጫው መንገድ ጋዛና ነዋሪዎቿን ዛሬም በፍርስራሽ ክምር በተሞላቸው ከተማ ውስጥ ተስፋም ስጋትም ሆኖ እንደቀጠለ ነው። በጋዛ ጉዳይ እየተነጋገረ እየ ተደናገርም ላለው አለም የዋይት ሀውስ የሰላም ዕቅድ እንዴት ተግባራዊ ሊሆን ይችላል ለሚለው ጥያቄ መሐሉ አይነገርም ከማለት ውጭ የተሰጠ አጥጋቢ ምላሽ የለም።